ከማለት ከማሌት ጋር ሆናችሁ ሬሳውን አውጥታችሁ ትጥሉታላችሁ። ምን አደርገው አደረገው እና ምን አልሹ፣ የሆነ ሰው ልኮ ሬሳውን ካላስወገደ ወደ ሆስፒታል እንደምወስደውና ለፖሊስ እንደማመለክት ስነግረው ፈርቶ የራሱን ሰዎች ልኮ በመኪና ይዘውት ወጡ። በጣም ጀግና ነሽ፣ አልባከሽ ወይ። ግን ይህ ሀሳብ እንዴት መጣልሽ መድብል ነግሩኝ። መድብል መድብል አላልኩም የሞተ ሰው ስም አስር አትጥል። ምን እንዳይሆን ብለሽ ነው? የሞተ ሰው እኮ ልብ አይደነግጥም። እሱን ገድዬ እጄን ለመንግስት ሰጣል። ግን ከዛ በፊት ከሱ የሚፈልገው አንድ ጉዳይ አለ። እኔ እኮ በሟል ተጨነቅኩ። እባክህ መድብል። እሱም ማሰብ የነበረብሽ እኔን ለመግደል መርዝ ይዘሽ ከመጣሽ በፊት ምን እንደምጠይቅ ሳታውቅ። ብሩክ የት ነው? ምንም ማቀው ነገር የለም። ፍቃደኞ ያሉ ዛሬ መድብል ዝናን በማገት ወንድሞ ያለበትን አቅጣጫ እንዲነግረው ዝናን እያስገደደው ቢሆንም ዝና ግን ሞቴን መርጣለሁ ብሏል። በተደጋጋሚ ድብደባዎች ዝና በጣም ተጎድቷል። በአፍንጫውም ደም እየተፋ ነው። እስከ መጨረሻም ጉርቦን አንቆ ወንድሜን የት እንዳደረሳችሁ ትነግረኛለህ ለቀሃት፣ ወጣም እገድ ልሃለሁ በማለት ጉርቦውን ይዞ ለማስፈራራት ቢሞክርም ዝና ግን ወይ ፍንክች ብሏል። ሌላኛው እንግዲህ ማህሌት በባዶ እየጨለለች ነው። ታዲያ መድብል እንደሞተ የምታምነው ማሀሌትም እንዲሁ በደረቁ እየጨለለች ነው። እስከ መጨረሻም ግን የማታውቀው አንድ ስልክ ተደውሎላታል። የዝና ስልክ እየሰራላቸው ስላልሆነ ምናልባትም እሱ ያለበትን ሁኔታ ማህሌት ልታውቅ ትችላለች በሚል ስሜትም ደውለውላታል። ዝና ምንድነው የሆነው አንቺ በማለት ኤፍራታን ጠይቃታለች። ኤፍራታም ዝና ምን ሆነ፣ ምንም የማውቀው ነገር የለም ብላታለች። ሞገሴና ሉላም የነጻነት አየር ተነፈስን ተመስገን እንግዲህ የዘመናት አረማችን ተነቀለልን ዛሬ እያሉ መድበልን ስለጣልላቸው እጅግ በጣም ደስተኞች ሆነዋል። ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል ሰማኒያ ስምንት ምን አዲስ ነገር አለ? እንግዲህ በባለፈው ክፍል እንደተመለከትነው ዝናን በሆነ ነገር ወጋ አድርጎት በሳው ተዘርሮ ቀርቷል። ሆኖም ዛሬ ላይ እንግዲህ በመኪናቸው ወደ ሆነ ቦታ ወስደውም መድብል ከአንድ ቤት አግቶታል። ታዲያ እጆችና እግሮቹም ከወንበር ጋር ታስረው እየተሰቃየ ነው። ሞገሴ አሁን ላይ ዝና በቁጥጥር ስር ስለዋለና የሚፈልገው ሁኔታ ላይ ስለደረሰለት በጣም ደስ ብሎታል። ለሉላም ስልክ በመደወል ይህንን ደስታ ለማብሰር ችሏል። ሆኖም አሁን ላይ የነጻነት አየር መተንፈስ ትችያለሽ ዝና ተይዟል፣ በቁጥጥራችን ስር ነው በማለትም ነግሯታል። ይህኔ ሉላም በጣም ትደሰታለች። ማህሌትም ከዙረቷ ስትመለስ ኤፍራታ እጥፍጥፍ ብላ ነበር የጠበቀቻት። ምን ሆነች ነው ግን በደናሽ ነው እንደዚህ ወንሹ? አለቻት። ኤፍራታ መድብል መቶ ነበረ ሙቷል፣ አለች። ይህኔ ማህሌት በደስታ ዘለለች፣ ጨፈረች፣ በልታማሽራ ቀለጠች። ለምንድ ነው እንደው የሰው ሞት ያስደስተሻል እንዴ? ለምን በልል ታሳቀለት ሻለቻት። መሀሌትም መድብል ጠላቷ እንደሆነና ለአንድ ሳምንታት ካንዲስ ጠባብ ክፍል አድርጎ እንዴት እንዳሰቃያት እያስታወሰችም አሁን ጠላታችን ስለወደቀልን በጣም ደስ ብሎኛል። እንዴት በሱ ማለት ደሰት አለቻት። ያ መሀሌት የተመለከተችው ዝና የተጫነበት ነጭ መኪና ይህንን አይታው እንደነበረም ለኤፍራታ ነገረቻት። ኤፍራታም እኔ ምን አውቃለሁኝ። ብቻ አንችና ማሌት አስከሬኑን አውጡ አለን። እኔና እሷማ በፍጹም አናድርገውም ፖሊስ ተጠያቂ ስለምንሆን እራስ መተህ ማንሳት ትችላለሽ አልኩት። እርሱም እሱ ሳይመጣ የሱን ሰዎች በመላክም ያስነሱት አደረገ በማለትም ነገረቻት። የኔ እህት በጣም ጀግናነሽ ሳላደንቅሽ አላልፍም። ከዛሬ ታሪክ ሰርተሽ አስደስተሽኝ አታውቂም። በጣም ነው የማመሰግነሽ በማለትም አመሰገነቻት። ታዲያ ያ መጠጥ ሲገላገሉበት የነበረውን ብርጭቆ ተዝረክርኮ ስለነበረ አንቺ ስትተሸዋል፣ ለማንኛውም እኔ ላንሳው በማለት ማነሳቸው። ሉላም ሞገሴ ከነገራት በኋላ ወደ ነብሩኬ ቤት በምትሄድበት ሰዓት በደስታ ነበረ። ሆኖም ከቤት ከደረሰች በኋላ ዝና እንደተያዘና ሴና መድብል ወደ ሆነ ቦታ እየወሰዱት እንደሆነም ለቅድስትና ለዳጣ ነገረቻቸው። ዳጣም እንዲሁ ተደሰተች። ይገርምም። እኔ በህይወቴ እንደዚህ አይነት ሰው ይያዛል ብዬ አስቤ አላውቅም። ለካ ጀግና የነበሩት ፈሪ ይሆናሉ። በሌሎች ሰዎች ዘንድ ምን ያህል ሲፈሩ የነበሩት ምንም እንዳልሆኑም ይስተዋላል አለች። በዝና መያዝ ተደስተው ሳለም ወዲያውኑ መድብልና ሞገሴም ወደቤት ቤት ይከሰታሉ። ያ ምግብ ቀርቦ ከበሉ በኋላ ቀጥታ መድብል ዝና ወደ ታገተበት ቤት ነው ሄደው። ከዛ በመሄድም ዝናን ብዙ ነገር እንዲናገር እየገፋፋው ነው እናም መድብ ሽጉጥ ይዞ ስለተመለከተው ልትገለኝ ነው? እንዲህ እያለ ነበረ። አልገለህም፣ ግን እውነታውን ትናገር እንደሆነ ተናገር፣ ካልተናገርክ ደግሞ ትገደላለህ አለው። ሆኖም ያንን ሽጉጥ በማቀባበልም ዙሪያውን እየዞረው ነው። ዝና ግን ይህንን ሚስጥር ከሚያወጣ ሞቴን እመርጣለሁ ያለም ይመስላል። እኔ ምንም እንደነግርህ አትጠብቅ ብሎታል። ስለማን እንደምጠይቅህ እንኳን ሳታውቅ ለምን አልናገርም አልከኝ? ያው ስለ ብሩኬ ነው። ብሩኬ የት እንዳለ ተናገር ነው የምትለኝ? ስለዚህ አልነግርህም፣ በከንቱ አትልፋ፣ በጭራሽ እንዳታስበው አለ። እንደዛ እጆችና እግሮቹ ታስሮ እንኳና ለታውን ማጋለጥ እንደማይፈልግም ይናገራል። ታዲያ መድብልም ትናገር ከሆነ ተናገር፣ ካለበለዚያ ዋጋ ትከፍልበታለህ አለው። በፍጹም የሚከፈለውን ሁሉ ከፍላለሁ፣ ወንድ ልጅ ሞት አያስፈራውም፣ ለመሞትም ዝግጁ ነኝ በማለትም በላይ በላዩ በቦክስ እየመጣው በአባ ፍንጫው ደም እየተፋው በፍጹም አላደርገውም በማለትም ወይ ፍንክ ይችላል። ቅሲና ሉላም ይህንን ቀን በነጻነት ማሳለፍ ይናፍቁት እንደነበርና ዛሬ ላይ ለዚህ ስለበቁ ሁለቱም ደስተኞች ሆነዋል። አሁን እንደፈለግን እንንቀሳቀስ የፈለግነው ቦታ፣ ወደ ኋላ ማን መጣብንን ወደፊትስ ማን አለ በማለት ራሳችንን ያሸማቀቅንበት ጊዜ በቅቶናል። አሁን ላይ ሁሉ ሰላም ሁሉ ማማን፣ ለማንኛውም መድብል የተባለ ሰው እሱ ጋር ስለሆንን ነገሮች ሁሉ ቀለለልን በማለት እየተናገረ ነው። ዝናም ከምንም በላይ ያስገረመው ነገር ቢኖር የ የመድብልን ጀግንነት በደንብ ዛሬ የተረዳበት ቀን ነበረ። ማለት ብሩኬ እንዳንተ አይነት ወንድም እንዳለው አላውቅም ነበር አለው። ብታውቀኝማ ኖሮ ደፍረህ ባልወሰድከው ነበረ። አሁንም አለውት የት እንዳደረስከው ትናገራለህ፣ እውነታውንም ታጋልጣለህ። እያለም በላይ በላዩ እየደበደበው ነው። ዝናም እንደዛ ባፍባፍንጫው ደም እየጎረፈ እንኳና በጭራሽ ብሎ ፍጥጥ ብሏል። ብቻ ሁለታቸውም እልህ ተጋብተዋል እና እውነታውን ላለማውጣት መድብልም ቢሆን እውነታውን ካልተናገረ አለቅህም እያለን ሽጉጡንም አቀባብሎ ዙሪያውን እየዞረ ሞከረው፣ በፍጹም ሊሆን አልቻለም። ሌላኛው ዝና እየታገተበት ቦታ ዳጣና ሞገሴ እየሄዱ ነበር። ማለትም ዝና ቢያመልጥስ የሚል ስጋት እንዳላትም ዳጣ እየገለጸች ነው። በፍጹም እንዴት ነው ሊያመልጥ የሚችለው በማለት ሞገሴ መልሶላታል። እንደው ቢያመልጥስ ከዛ በኋላ ህይወታችን ምን ይሆናል? ዝናን እንደምትፈራውና ምናልባትም አሁን ከገታ ቢያመልጥ በጥፍ ሊበቀላቸው ስለሚችልም፣ እነዚህ ነገሮች እጅግ በጣም እያስፈሯት ነው። ሆኖም ምንም መፍራት የለብሽም። ለማንኛውም እንኳን ተያዝ እንጂ ከእንግዲህ በኋላ ማን ይለቀው ብለሽ በማለት እና ወደፊትም ስጋት እንደማይሆንባቸውም ሞገሴ ሲያበረታታት ነበረ። አቷ በበኩሏ በጣም ስለፈራች እባክህን ልቀቀው እያለች መድብልን ስትጠይቀው ነበር። መድብል በፍጹም አለቀውም። እንዴት ነው ልለቅ የሚችለው? ለእኔ መርዝ ልትሰጭ ስት ቀላል ነበረ። እርሱን ሲይዝብሽ ከባድ ሆነብሽ ድል ለምንድን ነው እያለም ሲጠይቃት ነበር። እርሷም በጣም ፈርቻለሁ እባክህን ካሁን አሁን ፖሊስ ይመጣና ይይዘኛል እያልኩኝ ሰውነቴ በፍርሃት እየራደ ነው በማለት ጠይቀዋለች። ምስልም በእኔ ላይ የተሳሳተው ውሳኔ ከማሰብች በፊት ነበረ። ቀድመሽ ሁሉን ነገር ማሰብ የነበረብሽ በማለትም ና አሁን ያለችበት ከባድ አጣብቅኝ ወደኋላ ኋላ ምልስ ብላ እንድታስተውል ሲነግራት ነበር። ም መድብል ዝናን በቀላሉ ሊለቀው እንደማይችልም ነግሯት ተለያይተዋል። መድብል በስከ ዝናን ለምንድን ነው የማትናገር? ወንድሜን የት ያደረሳችሁት? በማለት ጉርቦውን አንቆ እውነታውን እንዲናገር ቢያስገድደውም ይህ ስናመላሽ ግን ኤፍራታ፣ ኤፍራታ አንቺ ነሽ አሳልፈሽ ሰጠሽኝ፣ እያለ የኤፍራታን ስም በተደጋጋሚ ይጠራ ነበረ። በእርግጥም አዎ ኤፍራታ ያኔ ደውላ ወደዛ ቤት እንዲመጣ ባታስደርገው ኖሮ ይህ ሁሉ ችግር ባልደረሰበት ነበር። ያው ባጠመዱት ወጥመድ መግባት አይቀርምና ቀድሞ ማሰብ መልካም ነበር ብሎታል። እራሱ መድብር ምክንያቱም በሰዎች መጥፎ ነገር ስናደርግ ተመልሰህ ላንተ መሆኑን አስበው ታውቃለህ? እንዲህ አይነት መጥፎ ነገርስ ይደርስብኛል ብለህ አስበህ ታውቃለህ በማለት ጠይቆታል። እርሱም በፍጹም አስቤው አላውቅም እንዴት ላስበው እችላለሁ ወንድ ልጅ ነኝ። እስከ ቻልኩ ድረስ ተፋልሜ ሞትም ከመጣብኝ ጠብቃለሁኝ። እሱን ለምንድን ነው እንደዚህ ነገሮች ላስብ የሚችለው? በማለት ነግሮታል። ሆኖም እንግዲህ በዚህ ሁኔታ እንግዳውስ ሞትን ከመረጥክ ትሞታታለህ በማለት በውን ክፉኛ አንቆ ሲያሰቃየው ነበረ። ዝና ማንደርሶ ሊያተርፎ ይችላል። የዳጣና የሞገሴ ጉዞስ ምናልባት ድና ላይ ይደርሱለትና እንዳይሞት ያስደርጉት ይሆን? ምክንያቱም ሁለታቸውም እልክ ተጋብተዋል እና በተለይ የመድብል ጉዞ ክፉኛ ይህንን ሰው ለመገላገል ወደኋላ ኋላ የሚል አይመስልም። ቀጣይስ ምን አዲስ ትዕይንት እንመለከታለን? ምሳሌ ድራማ ክፍል ሰማንያ ስምንት የዛሬውን ይመስላል። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቁ ለዛሬ እዚሁ ተሰናበትኳችሁ። ባይ ባይ።